ኑ ደማቁ የኪነ ጥበብ ፈርጥ ጌትነት እንየው እንው ቆመን እናመስግ ነው። ጸሐፊ ተውኔቱ፣ ገጣሚው፣ አዘጋጁ፣ ተዋናዩ፣ በሁሉ ተወዳጁ ጌትነት እንየው ስልሳ ስምንት መስቀል ተቅሷል፣ ስልሳ ስምንት ክረምትና ስልሳ ስምንት በጋ አይቷል፣ ስልሳ ስምንት እንቁጣጣሽ? ስልሳ ስምንት ፋሲካ አክብሯል። ከዚህ ውስጥ ደግሞ አርባ ሦስት ዓመት በጥበብ ላይ ነግሷል። አርባ ሦስት ዓመት ጌትነት ጌትነት ተብሏል። ሁሉ ወዳጁ ሁለገብ የኪነ ጥበብ ሰው ዘንድሮ ስልሳ ስምንተኛ ዓመት ልደቱ ነው። ሁሉም ቀና ሰዓት ከሌለው ቢለይም የዘንድሮ የታላቁ የኪነ ጥበብ ሰው ይደተባል ግን ከ67ቱ በተለየ ሁኔታ በምስጋና ሊከበር ነው። በተስፋ የኪነጥበብ ኢንተርፕራይዝ በአርቲስቱ የቅርብ ቤተሰቦች እና ወዳጆች በጋራ የተዘጋጀውን 68ኛ ዓመት የልደት በዓል የ43 ዓመት የሙያ አገልግሎት ምክንያት በማድረግ የፊታችን ሰኞ ኅዳር አንድ ቀን 2018 ዓ ም ከቀኑ 1ሰዓት ላይ አርቲስቱን የማመስገን ልዩ የምርሃ ግብር በኢትዮጵያ ብሔራዊ ቲያትር ተዘጋጅተዋል። እርሶም በዕለቱ ተገኝተው ለተወዳጁ አርቲስት ያሉትን አክብሮትና ፍቅር እንዲገልጹ የክብር እንግዳችን ኖት። በዕለቱ የሚከናወኑ ፕሮግራሞች ከቀኑ 11 ሰዓት ጀምሮ በርካታ የኪነጥበብ ሰዎች በተገኙበት በፌዴራል ፖሊስ ማርቺንግ ባንድ በመታጀብ ለዕለቱ የኪነ ጥበብ እንግዶች ለእርሶና ለታላቅ የጥበብ ሰዎች ጌትነት እንየው ልዩ የአቀባበል ስነስርዓት ይካሄዳል። ታዋቂ ድምፃያን የሚሳተፉበት ልዩ ሙዚቃ ዝግጅት ይካሄዳል። በአርቲስቱ ስም የተዘጋጀ ተውኔት ይቀርባል። አርቲስት ጌትነት እንየው በድርሰት በዝግጅት በትወና የተሳተፈባቸው ሰዎች በፎቶግራፍ መልክ ይቀርባሉ። የተለያዩ የሚያጋሮቹ በሀገር ውስጥም በውጭም ያሉ ባለሙያዎች መልክታቸውን ያስተላልፋሉ። የተለያዩ የሰርፕራይዝ ፕሮግራሞችም ይኖሩናል። የዚህ ፕሮግራም ዋና አዘጋጅ ተስፋ ኪነጥበብ ኢንተርፕራይዝ ተፈራ ወርቁ የአርቲስቱ የቅርብ ወዳጆች እና ቤተሰቦች በጋራ በመሆን ነው። ይህን መልእክት ስለ ክቡር ለጌትነት እንየው ያሉትን አጋርነት እያሳዩ ሼር፣ ላይክ፣ ኮሜንት እያደረጋችሁ በእለቱ እንዲገኙልን እንጋብዛለን። መልካም ቆይታ።